ሰላም ጤና ይስጥልኝ፣ ምርጥያሹ ቪስ ቤተሰቦች እንደምንቆያችሁ። በዛሬ ቪዲዮአችን እንግዲህ በዋነኝነት የአብዛኞቹ ወንዶች ችግር የሆነውን ትልቅ ችግር እንመለከታለን። እንግዲህ በአሁኑ ሰዓት የምትመለከቱት አብዛኛው ወንድ ማለት ከነዚህ ችግሮች ውስጥ አንደኛውን ያጠቀዋል ወይም ደግሞ ያገኘዋል። ምንድነው? ጡንቻን በበቂ ሁኔታ ወይም በሚፈልገው ፍጥነት ወይም በሚፈልገው መልኩ መገንባት ያቅተዋል። ከፍተኛ የሆነ ስብ በሆድ አካባቢ ያከማቻል። ያ ብቻ አይደለም፣ ልክ ጡት የመሰለ ነገር የወንድ የሜንስ ቡብ የምንለው ወይም ደግሞ ልክ የሴት ጡት አይነት የመሰለ ፋት የሆነ ነገር ጡት ላይ ሲያከማች ትመለከታላችሁ። ያ ብቻ አይደለም፣ በጣም ዝቅተኛ የሆነ ወይም ደካማ የሆነ የሴክስ ድራይቭ ሲኖረው ትመለከታላችሁ። እነዚህ ሁላ እንግዲህ በአንድነት የአንድ ነገር ችግሮች ናቸው። የወንድነት ሆርሞን ወይም ደግሞ የቴስቴስትሮን ሆርሞን እጥረት ወይም ደግሞ በተቃራኒው የኤስትሮጅን ምርት በከፍተኛ ሁኔታ በሰውነታችን ውስጥ መብዛት፣ እንግዲህ እነዚህ በተፈጥሯዊ ባላንስድ ሆነው መቆየት ያለባቸው ናቸው። ባላንስድ ሆነው መቆየት አለባቸው ስንል አንድ ሰው እንግዲህ ወንድ ከሆነ የቴስቴስትሮን ምርቱ የሚጨምርበት መጠን አለ። የኤስትሮጂን ምርቱ ደግሞ የሚቀንስበት መጠን አለ። ይሄ በወንድ ውስጥ ሊኖረው የሚችለው ባላንስ ነው። ከፍተኛ ቴስቴስትሮን፣ ዝቅተኛ ኤስትሮጂን። በተቃራኒው ደግሞ በሴቶች ላይ ከፍተኛ የሆነ ኤስትሮጂን፣ ዝቅተኛ የሆነ ቴስቴስትሮን እንዲኖር ግድ ይላል። አንዳንድ ጊዜ በተፈጥሮ ሊሆን ይችላል፣ በላይፍ ስታይል ሊሆን ይችላል፣ በጄኔቲካሊ ሊሆን ይችላል። ቅድም በተፈጥሮ እንዳልኳችሁ ወይም ደግሞ በምንሰራቸው መጥፎ ሀቢቶች ደግሞ ተቃራኒ ሊሆን ይችላል። ይሄ ማለት ወንዶች ሆነው የቴስቴስትሮን መጠናቸው በጣም ያንስ እና የኤስትሮጅን መጠናቸው ከፍ ይላል። አንዳንድ ጊዜ የኤስትሮጅን መጠናቸው እንኳን ከፍ ባይል የቴስቴስትሮን ምርቱ መቀነሱ በራሱ ብዙ ይዟቸው የሚመጣ ተያያዥ ችግሮች እና ተያያዥ ክፍተቶች አሉ። ስለዚህ እነዚህን ክፍተቶች በደንብ ማየትና ማጥናት ያስፈልጋል። እስከ ዛሬ እንግዲህ በተለያየ ቪዲዮዎች ቴስቶስትሮንን ተፈጥሯዊ በሆነ መልኩ እንዴት ማሳደግ እንችላለን፣ እንዴት መጨመር እንችላለን፣ አሸዋጋንዳ ብትጠቀሙ፣ ኦሜጋ ስሪ ፋቲ አሲዶችን ስትጠቀሙ እንዲያደርግላቸዋል፣ ሞሪንጋን ስትጠቀሙ፣ ቶንጋታሊ ምናምን እያለን ብዙ ነጥቦችን አንስተናል። የስ አሁን ደግሞ ዛሬ የምንመጣው ምንድን ነው፣ እኛ ሳናስበው በጣም ቀላል የሚመስሉን ነገር ግን ሚስ የምናረጋቸው ወይም ደግሞ የምንሳሳታቸው ቴስቴስትሮንን የሚቀንሱብን የዕለት ተዕለት ሁኔታዎቻችን ወይም እንቅስቃሴዎቻችንን እንመለከታለን ማለት ነው። ስለዚህ እነዚህ አምስት የዕለት ተዕለት ተግባራት የቴስቴስትሮን ምርታችሁን በከፍተኛ ሁኔታ እንዲቀንስባችሁ ያደርጋል። ቴስቴስትሮን ምንድን ነው ያላችሁ መሰለኝ። እስቲ እንመልሰው። ቴስቴስትሮን እንግዲህ በዋነኝነት የወንድ ሆርሞን የምንለው ነው። የወንድነትን ባህሪ የሚሰጥ ነው። አንድ ሰው እንግዲህ ወደ ሰከንዳሪ ሴክሹዋል ካራክተርስቲክ ሲገባ ወይም ደግሞ መሰረታዊ መፍልኤ ጾታዎች ላይ ሁለተኛው ደረጃ ላይ ጉርምስና ደረጃ ሲገባ በዘርፍሬዎቹ አማካኝነት ማምረት የሚችለው የወንድነትን ባህሪ የሚሰጡ ነው። ድምፅ መጎርነን ሊሆን ይችላል፣ ትከሻ መስፋት ሊሆን ይችላል፣ ፂም ማብቀል ሊሆን ይችላል። እንደዚህ እያለ የወንድነት ባህሪዎች አሉ። ስለዚህ ይሄ የወንድነት ባህሪ የሚያመጣ ሆርሞን ነው እያወራን ያለ ነው። ይሄ ሆርሞን እንግዲህ ሴቶችና ወንዶችን በጡንቻ ግንባታ ላይ የሚለያቸው ትልቁ ነጥብ ነው። ሴቶች በበቂ ሁኔታ ጡንቻ እንዳያዳብሩ፣ ወንዶች ደግሞ በትንሽ ኤክሰርሳይዝ በቀላሉ ጡንቻቸውን እንዲያዳብሩ የሚያደርጋቸው የዚህ ሆርሞን መኖር እና አለመኖር ላይ ዲፔንድ ይሆናል። ስለዚህ ቴስቴስትሮን አጣ ማለት አንድ ሰው ወይም አንድ ወንድ ልጅ ብዙ ነገሮቹ ኮላፕስ ያደርጋል። መውለድ ያቅተዋል፣ ወይም ደግሞ በከፍተኛ ሁኔታ የስፐርም ኳሊቲው ይቀንሳል። ስለዚህ ስፐርም ኳሊቲው ቀነሰ ማለት ደግሞ በበቂ ሁኔታ ማስረገዝ አይችልም ማለት ነው። ይሄ አንደኛው ችግር ነው። ሁለተኛ ጡንቻውን በቀላሉ ማዳበር አይችልም፣ ምክንያቱም ቴስቴስትሮን ከሌለ ጡንቻን በቀላሉ መገንባት የማይታሰብ ነው። የወንድነት ካራክተሮችን በሙሉ ያጣል። ስለዚህ ሞር ኦፍ ለሴት ካራክተር እየቀረበ ይመጣል ማለት ነው። ስለዚህ አሁን በዚህ ምክንያት እንግዲህ ብዙዎች የተለያዩ ቴስቴስትሮንን ቡስተር ይጠቀማሉ። ቴስቴስትሮንን ሊጨምር የሚችሉ ነገሮችን ሲያስሱ ይውላሉ። ሶ ማሰስ ብቻ ሳይሆን ደግሞ አሁን የምነግራችሁን ነገሮች ደግሞ ማስተካከል መተው ያስፈልጋል። የመጀመሪያው ኢንአክቲቭ መሆን ወይም ደግሞ ሰድመንታሪ ላይፍ። ይሄ ማለት ከኤክሰርሳይዝ የጸዳ፣ በጣም ደካማ የሆነ እንቅስቃሴ ያለህ ወንድ፣ ከወንክ ተነስተ እንቅስቃሴ ማድረግ ግድ ይለሃል፣ ግድ ይለሃል። ምን ማለት ነው? ለምሳሌ አሁን አሁን የላይፍ ስታይል ቼንጃችንን ከተመለከታችሁ የሶሻል ሚዲያ ከመጣ በኋላ አብዛኞቻችን ሶሻል ሚዲያ ክርኤት እናረጋለን። ሌሊት ላይ ላይቭ ይቀመጣል ሰው፣ ከዛ በኋላ ጠዋት ላይ እንቅልፉን ይተኛል። ከዛ ከሰዓት የተወሰነ ከጓደኞቹ ጋር ይጨዋወት እና መልሶ ተመሳሳይ ሮቲን ውስጥ ይገባል። በዚህ ጊዜ እንግዲህ ትልቅ የሚዘነጉት ነገር ኤክሰርሳይስ ነው። በህይወት ኑሮ፣ በተለያዩ ውጣ ውረዶች በላይፍ ኤክሰርሳይስን እንደ ቅንጦት የሚቆጥሩ እጅግ በጣም ብዙ ናቸው። ነገር ግን ኤክሰርሳይዝ የቅንጦት ሳይሆን ከመሰረታዊ ፍላጎቶቻችን መካከል ሊካተት የሚችል ነው። ከአመጋገባችን፣ ከእንቅልፋችን በኋላ እናነሳቸዋለን። ኤክሰርሳይዝ አንደኛውና መሰረታዊ ነገር ነው ለጤናችን። ስለዚህ አንድ ሰው ወንድ ልጅ በተለይ ኤክሰርሳይዝ የማያደርግ ከሆነ በትንሹ በሳምንት ውስጥ ቢያንስ ሶስት ቀን ኤክሰርሳይዝ የማያደርግ ከሆነ አዲዮስ የቴስቶስትሮን ሌቭሉ በከፍተኛ ሁኔታ ይቀንሳል። እነዚህ ሶስት ቀኖችን በተቻለ መጠን ሬዚስታንስ ትሬኒንጎች ወይም የክብደት ማንሳት ስራዎች ቢሆኑ በተሻለ ሁኔታ ምን ማድረግ ይችላል። የቴስቴስትሮን ምርቱን ዝቅ እንዳይል ባለበት እንዲቆይ ቢችል ደግሞ ከፍ ለማድረግ እጅግ በጣም ይጠቅመዋል ማለት ነው። ስለዚህ የመጀመሪያው ነገር ይሄ ነው። ይሄንን ማወቅና ማስተዋል ያስፈልጋቸዋል። በሁለተኛ ነጥብ የምናገኘው በቂ የሆነ እንቅልፍን አለመተኛት ነው። ሰዎች እንቅልፍ በጣም ቀላል ይመስላቸዋል። ነገር ግን እንቅልፍ ከቴስቴስትሮን ጋር ብቻ አይደለም የሚገናኙ እጅግ በጣም ብዙ ከሆኑ የጤናዊ እክሎች ጋር የጤናዊ ስራዎች ጋር የእናንተ ክሬቲቪቲ የመፍጠር አቅም ላይ የማሰብ የማሰላሰል ነገሮችን ያለመርሳት አቅም ላይ ከፍተኛ ተጽዕኖ አለ። ከእነዚህ ተጽዕኖዎች አንዱ ደግሞ ቴስት ስትሮንን መቀነስ ነው። ስለዚህ አንድ ሰው የእንቅልፍ መጠኑን በጣም በቀነሰ ቁጥር ባዮሎጂካል ክሎኩን በከፍተኛ ሁኔታ ባዛባ ቁጥር ምን እየሆነ ይመጣል ማለት ነው። የቴስት ስትሮን መጠኑ በከፍተኛ ሁኔታ ይቀንሳል። ስለዚህ ሁል ጊዜ የምላችሁ አንድ ሰው ጤነኛ መሆን ከፈለገ ቴስቴስትሮኑን ከፍ እንዳደረገ መቆየት የሚፈልግ ከሆነ በቀን ውስጥ ቢያንስ ከሰባት እስከ ስምንት ሰዓት ውስጥ በቂ እንቅልፍ መተኛት መቻል አለበት። ይሄንን ካደረጋችሁ ቴስቴስትሮናችሁን አሁንም ፕሮቴክት ማድረግ ትችላላችሁ ማለት ነው። በሶስተኛ ደረጃ የምንመለከተው እንግዲህ ከፍተኛ የሆነ ጭንቀትን የምናመጣ ከሆነ ነው። ልክ እንደ እንቅልፍ ሁላ ደግሞ ለብዙ በሽታዎች መነሻ ከሚሆኑ ነገሮች አንዱ ከፍተኛ የሆነ ጭንቀት ነው። ሰው ወዶ አይደለም የሚጨነቀው። በርግጥ ግን ከጭንቀት ሊወጣባቸው የሚችሉ ሚንሶችን ሁል ጊዜ መፈለግ መቻል አለበት። ለምሳሌ የሚያስደስተውን ነገር ማየት ኳስ ሊሆን ይችላል፣ ሙቪ ሊሆን ይችላል፣ ከፍቅረኛው ጋር ወይ ከባለቤቱ ጋር ዲስከስ ማድረግ ማውራት ሊሆን ይችላል፣ ወይም ደግሞ ጸሎት ማድረግ ሊሆን ይችላል፣ ሜዲቴት ማድረግ ሊሆን ይችላል፣ መጽሐፍትን ማንበብ ሊሆን ይችላል። በተቻለ መጠን ግን ጭንቀትን ሊቀንሱለት የሚችሉ መዝናኛ ቦታዎች ላይ መናፈሻዎች ላይ መሄድ ሊሆን ይችላል። ስለዚህ አንድ ሰው ጭንቀትን ባበዛ ቁጥር ከፍተኛ የሆነ የኮርቴዞል ምርት በሰውነት ውስጥ እንዲሰራጭ ያደርጋል። ከፍተኛ የሆነ የኮርቴዞል ምርት በሰውነት ውስጥ ተሰራጨ ማለት ሊትራሊ ልክ እንደ ኤስትሮጅን እና እንደ ቴስቴስትሮን ሁላ ኮርቴዞል እና ቴስቴስትሮን ተቃራኒ ነገሮች ናቸው። ምን ማለት ነው? አንድ ሰው የቴስቴስትሮን ምርቱ ከፍ ሲል የኮርቴዞል ምርቱ ይቀንሳል። በተቃራኒም ደግሞ የኮርቴዞል ምርቱ ከፍ ሲል የቴስቴስትሮን መጠኑ ይቀንሳል። ስለዚህ እባካችሁ በጣም የምትጨነቁ ከሆነ ኮርቴዞላችሁን ወይም የጭንቀት ስትረስ ሆርሞናችሁን ከፍ ታደርጉታላችሁ። ይሄ ደግሞ በተያያዥነት ደግሞ ምን ያመጣል ማለት ነው? የቴስቴስትሮን መቀነስን ያመጣባችኋል። ስለዚህ እዚህ ጋር እጅግ በጣም ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። በመቀጠል የምንመለከተው እንግዲህ አመጋገባችን አመጋገብ ስንል ምን ማለታችን ነው? አመጋገብ ላይ በጣም ፎከስ ማድረግ የሚገቡን የምግብ አይነቶች አሉ፣ እኛ ግን የምንዘነጋቸው። አንድ ሰው እንግዲህ ስቡን ለማቅለጥ ከፍተኛ ፕሮቲን መመገብ እንዳለበት፣ ካሎሪውን መቀነስ እንዳለበት ሁላችንም እናውቃለን። ነገር ግን መርሳት የሌለበት ነገር አለ። ጠቃሚ የሆኑ ፋቶችን ወይም ደግሞ ጠቃሚ የሆኑ ቅባትነት ይዘት ያላቸው ምግቦችን መተው የለብንም፣ ዋጋ ያስከፍለናል። አንድ ሰው እንግዲህ ጠቃሚ የሆነ ሊፒዶችን ወይም ፋቶችን በሰውነት ውስጥ ማስገባት ካልቻለ ሆርሞኖች መመረት አይችሉም። ምክንያቱም የሆርሞኖች ቤዝ የፋት ቤዝ ነው። ስቴሮይድ ምናምን የምንላቸው እኮ ከፋት ጋር አንድ አይነት ቤዝ ነው ያላቸው። ይሄ ማለት በፋት አማካኝነት የሚሰሩ ናቸው። ልክ ፕሮቲኖች በአሚኖ አሲዶች እንደሚሰሩ ማለት ነው። ወይም ጡንቻ በፕሮቲን ይሰራል። ፕሮቲን ደግሞ በአሚኖ አሲድ ይሰራል። ልክ እንደዛ ሁላ ማለት ነው። ስለዚህ ዝም ብሎ ፋትነት ወይም ቅባትነት ይዘት ያላቸውን ነገሮች ተጠቀሙ እያልኩኝ አይደለም ግን የተመረጡ ፋቶችን ለምሳሌ አቮካዶ መመገብ የተመረጠ ፋት ይሰጣቸዋል። እንቁላል መመገብ፣ ፋት ወይም ስብ የበዛባቸውን የአሳ ዘሮች መመገብ። የተለያዩ የአሳ ዘሮች አሉ። እነዚህም ፋቲ ፊሾች መመገብ፣ አጠቃላይ የአሳ ዘይት መመገብ ሊሆን ይችላል። ከዚህ በተጨማሪ ኦሜጋ ስሪ ፋቲ አሲድ፣ ኦሜጋ ናይን ፋቲ አሲድን የሚሰጡትን መጠቀም ሊሆን ይችላል። ተግባብተናል። ተናላርለ ለምሳሌ ኦሊቭ ኦይልን መጠቀም በከፍተኛ ሁኔታ ይረዳቸዋል። በተወሰነ መልኩ ስጋን መጠቀም ይረዳችኋል። ቺክን መጠቀም ይረዳችኋል። ተግባባን አይደለ? ሌላ ጠቃሚ ፋት ለምሳሌ ከእርጎ ታገኛላችሁ። እነዚህ ጠቃሚ ፋቶች ቴስቴስትሮን እንዲመረት ከሚያደርጉላችሁ ምግቦች መካከል አንዱ ናቸው። ስለዚህ ይህንን የምግብ ዘርፎች የምትተው ከሆነ አሁንም ቴስቴስትሮናችሁን ትቀንሳላችሁ። የመጀመሪያው የመጨረሻው የመጨረሻው ነጥብ እንግዲህ ምንድን ነው? ስብ ሲከማች ዝም ብሎ ማየት የጤና እክል ካልመጣ በስተቀር ወይም ደግሞ ይሄ ሰውነታችን ፋት ሆዳችን አካባቢ በተለይ የሚከማቸው ፋት እየጨመረ በመጣ ቁጥር ደግሞ ምን ያደርገናል? የቴስቴስትሮን ምርት በከፍተኛ ሁኔታ እንዲቀንስ ያደርገዋል። አክቸዋሊ አንዱ እርስ በርስ ተያያዥ ናቸው። የቴስቴስትሮን ምርት መቀነስ በራሱ ፋት ዴቨሎፕ እንዲሆን ያደርጋል። የፋት ምርት መጨመሩ ደግሞ ይህንን ያመጣል። ከዚህ በተጨማሪ ምናልባት ተጨማሪ እንደ ቲፕ የምታዩት አልኮል መጠቀም አብዝቶ ሲጋራ ማጬስ እነዚህ ነገሮች የቴስቴስትሮን ምርት እንዲቀንስ ያደርጋል። ጫት መቃም እነዚህ ቴስቴስትሮን ምርት እንዲቀንሱ ያደርጋል። ዛት ስዋይ ብዛት ጊዜ እነዚህ ነገሮች የሚያደርጉ ሰዎች የሴክስ ድራይቫቸው የተልፈሰፈሰ ወይም ደካማ እየሆኑ ይመጣሉ። ለማንኛውም ግን ዋናው ነጥባችን ምንድን ነው? ቴስቴስትሮን በዕድሜ ምክንያት ወይም በዕድሜ ሁኔታ እየቀነሰ ሊመጣ ይችላል። ከነዛ ወይም በዕድሜ ከሚመጣው የቴስቴስትሮን ቅነሳ በላይ ግን እኛ በሀቢታችን ወይም ደግሞ ባልባሌ የዕለት ተዕለት ኑሯችን የምንቀንሰው የቴስቴስትሮን መጠን ይበዛል። ስለዚህ በተቻለ መጠን ቴስቴስትሮናችንን ፕሮቴክት ማድረግ ቅድሚያ ልንሰጠው የሚገባ ነገር መሆን አለበት። ለማንኛውም ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አመሰግናለሁ። እስካሁን ካላችሁ እና ከተከታተላችሁኝ ሙሉን ሰምቻለሁ ብላችሁ ኮሜንት አድርጉልኝ። ማን እንደሆናችሁ ለመለየት ይጠቅመኛል። መልካም ጊዜ ይሆንላችሁ። ባባይ